አጥፊ በሆነው የኒውክለር ጦር መሳሪያ የሚፈጸም ጥቃት ሚሊዮኖችን በቅጽበት ያጠፋል። የሚረጨው ጨረርም የቆዳ ህመምና ካንሰር እንዲሁም የምግብ፣ የውሃና የአየር መመረዝ ያስከትላል። ከጉዳቱ የሚተርፉ ሰዎችም ዘላቂ የአካል ጉዳትና የጤና ችግር ይገጥማቸዋል። ይህ ድርጊት ግለሰቦችን እንዴት ሊጎዳ ይችላል? ሁላችንም ወደ ራሳችን ወስደን የምንሰማው ታሪክ ነው። የዛሬው ዝግጅታችን በዚህ ላይ ያተኩራል። ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉና ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። መልካም ጊዜ። ሩሲያ በኒውክለር ጉዳይ ላይ ያላት አቋምና ቅም አስፈሪ ነው። የሀገሪቱ የቀድሞው ፕሬዚዳንት ዲሚትሪ ሜድቬዴቭ ወደ ዩክሬን ጦራቸውን በሚልኩ ሀገራት ላይ ሩሲያ የኒውክለር ጥቃት ልትሰነዝር እንደምትችል አስጠንቅቀዋል። የሩሲያ ፕሬዝዳንት ቭላዲሚር ፑቲን በበኩላቸው በዩክሬን ላይ ታክቲካል የኒውክለር ጦር መሳሪያ ሊጠቀሙ እንደሚችሉ ፍንጭ ሰጥተዋል። ይህ ሁኔታ ደግሞ ዓለም አቀፍ ቀውስ ማስከተሉ አይቀርም። እነዚህን አስተያየቶች ተከትሎ የተለያዩ ሀገራት መሪዎች ምላሽ ሰጥተዋል። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን የኔቶ አባል ሀገራት ጦራቸውን ወደ ዩክሬን መላካቸው ጥያቄ የሚቀርብበት አይደለም ብለዋል። የብሪታንያ የቀድሞ ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ዴቪድ ካሜሮን ደግሞ ዩክሬንን ብሪታንያ ሰራሽ የጦር መሳሪያ እንዳትጠቀም የሚያግዳት ምንም ኃይል አይኖርም እያሉ ነው። መሪዎቹ ዩክሬንን ማስታጠቅና ራሷን እንድትከላከል ማድረግ ይገባል የሚል ምላሽ ቢሰጡም ሩሲያ ለሁሉም ነገር ዝግጁ ነኝ ብላለች። ይህ ነገር ወዴት ያመራል ምንስ ሊከሰት ይችላል የሚለው ዋነኛ ጥያቄ ሆኗል። ያለፉት አስር ዓመታት ዓለማችን ከፍተኛ የኒውክለር ስጋት ያስተናገደችባቸው ዓመታት ነበሩ። ኢራን ኒውክለር ለማበልጸግ የጀመረችው ጥረት፣ ሰሜን ኮሪያ በተደጋጋሚ የሞከረችው የተሳካ የመካከለኛ ርቀትና አህጉር አቋራጭ ባለስቲክ ሚሳይሎች እንዲሁም የኒውክለር ጦር መሳሪያ ባለቤት እየሆኑ የመጡ ሀገራት ከመቼውም ጊዜ በላይ መበራከታቸው ስጋቱን እንዲጨምር አድርጓል። የሩሲያን አቅምና ልትወስድ የምትችለውን እርምጃ ምዕራባውያን ሀገራት ቢፈሩትም እርሷን በበኩሏ ሊወሰድባት በሚችል ያጸፋ እርምጃ ላይ ከፍተኛ ስጋት አላት። ሩሲያ ከየትኛውም ኔቶ አባል ሀገር ምንም አይነት የኒውክለር ጥቃት ቢሰነዘርባት ይህን ተከትሎ የሚወሰድ የአጸፋ ምላሽ ምን ሊሆን እንደሚችል መገመት አይከብድም። የፍልሚያው መድረክ በአውሮፓና በአሜሪካ ልሳነ ምድር ላይ ስለሚሆን የሁለት ወገኖች ግጭት ሰሜናዊ ንፍቀ ክበብን የኒውክለር ጦርነት ቀጠና እንደሚያደርገው ተገምቷል። እዚህ ጋ ነው እንግዲህ አንድ መሠረታዊ ጥያቄ የሚነሳው። የኒውክሌር ጦርነት ቢጀመር አንተን ወይም አንቺን ሊጎዳ የሚችለው እንዴት ነው? በግለሰቦች ላይ ምንስ አይነት ተጽዕኖ ያሳድራል? ይህም እየመለስን እንሄዳለን። በድጋሚ አብራችሁን ቆዩ። የኒውክሌር ጦርነቱ በማንኛውም ጊዜ ከሁለቱ ተቀናቃኝ ወገኖች በአንዱ በሚሰነዘር ጥቃት ሊጀመር ይችላል። ጥቃቱን የምትጀምረው ሩሲያ ከሆነች የኒውክሌር ባለቤት የሆኑ የኔቶ አባል ሀገራት በሙሉ የጥቃቱ ኢላማ መሆናቸው አይቀርም አሜሪካ ደግሞ ቀዳሚ የጥቃት ኢላማ ትሆናለች ብሪታንያና ፈረንሳይም እንዲሁ የዓለም የጦር መሳሪያ ቁጥጥር ማህበር መረጃ እንደሚያሳየው በዓለማችን ላይ 12512 የኒውክለር ጦር መሳሪያዎች በዘጠኝ ሀገራት እጅ ተበትነው ይገኛሉ ከዚህ ውስጥ ቀዳሚውን ስፍራ የምትይዘው ሩሲያ 5889 ኒውክለር ሲኖራት ከዚህ ውስጥ 95 በመቶዎቹ ለማጥቃት ተግባር ሊውሉ የሚችሉ ናቸው። ከሩሲያ ቀጥሎ በሁለተኛ ደረጃ የተቀመጠችው አሜሪካ 5224 ኒውክለር ሲኖራት፣ ቻይና 410፣ ፈረንሳይ 290፣ ብሪታንያ 225 ኒውክለር መሳሪያዎችን በመያዝ በተከታዩ ስፍራ ላይ ተቀምጠዋል። በቅርቡ የኒውክለር ባለቤት የሆነችው ሰሜን ኮሪያም 30 ኒውክለሮችን በመያዝ በፉክክር ውስጥ እጇን አስገብታለች። የዓለም ስጋት የሆነው የኒውክለር ጦርነት ቢጀመር የመጀመሪያው የኒውክለር ጥቃት የሚሰነዘረው በአሜሪካ አፍንጫ ስር ከሚገኘው ሪባቺ የጦር ማዘዣ ማዕከል እንደሚሆን ተገምቷል። ሪባቺ በሰሜን ምዕራብ ካናዳ የሚገኝ የሩሲያ የጦር ማዘዣ ሲሆን ኤስኤስኤን 6 ኤስኤስኤን 8 እና ኤስኤስኤን 18 የተሰኙ የኒውክለር ጦር መሳሪያዎች የሚገኙበት ወታደራዊ ማዘዣ ነው። ሩሲያ ከዚህ ማዘዣ ኒውክለር ተሸካሚ ባህር ሰርጓጅ መርከቦችን ወደ ፓስፊክ ውቅያኖስ ሰሜናዊ ክፍልና ወደ አንታርክቲክ ውቅያኖስ ትልካለች። ለዚህ ድርጊት ደግሞ አሜሪካ እጇን አጣጥፋ ትቀመጣለች ተብሎ አይጠበቅም ከፍተኛ ዝግጅት የፕሬዝዳንቱን ትእዛዝ የሚጠባበቁትን የሚሳይል መከላከያ ስርዓቷን በማስጀመር የሚሰነዘርባትን ጥቃት መከላከልና መልሶ ማጥቃት ትጀምራለች። ስለዚህ የአሜሪካ ፕሬዝዳንት ፈጣን ትዛዝ እስከሰጡ ጊዜ ድረስ የሩሲያ ሚሳይሎች የአሜሪካን ምድር ሳይነኩ በሚሳይል መከላከያ ሚሳይሎች በአየር ላይ ምላሽ ይሰጣቸዋል ማለት ነው። ጦርነቱ በይፋ ቢጀመር አህጉር አቋራጭ ባለስቲክ ሚሳይሎች በሁለቱም ወገን ጥቅም ላይ ይውላሉ። ሩሲያ በአሜሪካ አፍንጫ ስር ሆና ለምትጀምረው ጥቃት አሜሪካ በ30 ደቂቃዎች ውስጥ አፋጣኝ ምላሽ መስጠት ትጀምራለች ተብሎ ይጠበቃል። ይሁንና የሚሳይል መከላከያ ስርዓቱ ወይም ጸረ ሚሳይሉ መቶ በመቶ ውጤታማ ይሆናል ማለት አይቻልም። በጸረ ሚሳይል መከላከያ ስርዓቱ በተደረገ የሙከራ ፍተሻ ውጤታማነቱ ሃምሳ በመቶ ብቻ መሆኑ ተረጋግጧል። ስለሆነም ሩሲያ የምትተኩሰው ሚሳኤል ግማሾቹ ሲመክኑ፣ ግማሾቹ ኢላማቸው ላይ ሊያርፉ ይችላሉ። እንዲህ አይነቱ እርምጃ ጉዳቱና የሚወሰደው የአጸፋ ምላሽ የከፋ ሊሆን እንደሚችል ይገመታል። ኒውክለር ተሸካሚ ሚሳይሎች በሚተከሱበት ጊዜ መሳሪያዎቹ ኢኤምፒ ወይም ኤሌክትሮማግኔቲክ ንዝረት ይፈጥራሉ። ሚሳይሎቹ የሚፈነዱት በአየር ላይ በመሆኑ እያንዳንዱ ፍንዳታ የጋማ ጨረሮችን ወደ ምድር ይለቃል። ጨረሮቹ በአየር ላይ የሚገኙ ሞለኪውሎችን አዮናይዝድ በማድረግ ፖዘቲቭ አዮኖች እና የኮምተን ኤሌክትሮኖች እንዲፈጠሩ ያደርጋሉ። ይህ ደግሞ ኃይለኛ ኤሌክትሮማግኔቲክ ኢነርጂ እንዲፈጠር ያደርጋል። በዚህ የተነሳ ሁሉም የኤሌክትሪክ ሲስተሞች ከጥቅም ውጪ ሊሆኑ ይችላሉ። የኃይል ግሪዶች፣ የእጅ ስልኮች እና ተሽከርካሪዎች ሳይቀሩ የማይሰሩበት ሁኔታ ይፈጠራል። ምናልባትም ከባዱ ነገር የሚሰነዘረው ጥቃት የአሜሪካ የኒውክሊየር ስርዓት ላይ ጉዳት ቢያደርስ የአጸፋ ምላሽ መስጠት የማትችልበት ሁኔታ እንዲፈጠር ማድረጉ ነው። እንደ አውሮፓውያን አቆጣጠር በ1962 የኒውክለር ጦር መሳሪያዎች የሚያደርሱትን ተጽዕኖ ለማወቅ አንድ ጥናት ተካሂዶ ነበር። ጥናቱ ወደ ከባቢ አየር የሚላኩ የኒውክለር መሳሪያዎች ሙከራዎች የሚያደርሱት የኤሌክትሮማግኔቲክ ንድረት ጉዳታቸው ምን ድረስ ሊሆን ይችላል የሚለውን በአግባቡ አሳይቷል። ከዚህ በኋላ የምናቀርባቸው ተጽዕኖዎችም በዚህና ከዚህ ጋር ተያይዞ በተካሄዱ ጥናቶች ላይ መሰረት ያደረጉ ይሆናሉ። አሜሪካ አንድ ነጥብ ሰባት ሜጋቶን ኒውክለር ከጆንስተን አቶል ማዘዣ ጣቢያ ብታፈነዳ ንዝረቱ የሚያመጣው ተጽዕኖ እስከ ሃዋይ ድረስ ሊደርስ ይችላል። ይህ ማለት ፍንዳታው ከተከሰተበት ቦታ እስከ 800 ማይል ወይም 1287 ኪሎ ሜትር ድረስ ንዝረቱ ይሰማል ማለት ነው። እዚህ ንዝረት ደግሞ በኤሌክትሪክ የሚሰሩ ቁሶች ውስጥ የሚገኙ ፊውዞች ወዲያውኑ ይቃጠላሉ። የመንገድና የትራፊክ መብራቶች አገልግሎት መስጠት ያቆማሉ። የስልክ ግንኙነቶች ይረበሻሉ። የእጅ ስልኩ ከተለመደው ተግባር ወጥቶ ያልተለመደ ባህሪ ያሳያል። ባትሪውም ይጠፋል። በኤሌክትሪክ የሚሰሩ ተሽከርካሪዎችም በዓለም ዙሪያ በድንገት አገልግሎት መስጠት ያቋርጣሉ። ካሉበት ሆነው የቤተሰቦቻቸውን ደህንነት ለመጠየቅ ወይም እርሱ ያሉበትን ሁኔታ ለማሳወቅ ቢሞክሩ ስልኮ ወይም ስልካቸው ላይ ሰራ ይችላል። በሆስፒታሎች ውስጥ በሬዲዮ ሞገድ የሚሰሩ የሕክምና መሳሪያዎች አገልግሎት መስጠት ስለሚያቋርጡ በሕክምና ማጣት የሚከሰቱ ሞቶች ይኖራሉ። የተሽከርካሪ ብልሽትና ግጭትን ባልተለመደ ሁኔታ ያጋጥማል። የኮምፒውተርና የባቡር ኔትወርክ በአግባቡ ስለማይሰራ፣ እንዲሁም ኢንዱስትሪዎች በብልሽት ስለሚዘጉ በዚህ የተነሳ በሚከሰት አደጋ የሚያጋጥመው ሞት ይበዛል። የውሃ አቅርቦት መቋረጥ፣ የኤሌክትሪክ ግሪድ አለመስራት እና የኃይል አቅርቦት አለመኖር፣ እንዲሁም ለመኖር አስፈላጊ የሆኑ ነገሮች አለመገኘታቸው የሞት ክስተቱ እንዲጀምር የሚያደርጉ ምክንያቶች ይሆናሉ። ይህ ሁኔታ በርካቶች እንዲረበሹ ያደርጋል። ሰዎች አደጋው ከደረሰበት አካባቢ እንደሚኖራቸው ርቀት የተለያዩ የመረበሽ ስሜቶችን ያስተናግዳሉ። የኒውክለር ፍንዳታው የሚፈጥረው የኤሌክትሮማግኔቲክ ንዝረት የአሜሪካ ወታደራዊ እንቅስቃሴዎችንና የኮሚዩኒኬሽን መሳሪያዎችን እስከ ማወክ ሊደርስ ይችላል። ይህም ምናልባት አንዳንድ የኒውክለር ጦር መሳሪያዎችን እንዳይሰሩ እስከ ማድረግ ይደርሳል። አንድ የኒውክለር ተሸካሚ ሚሳኤል ቢተኮስ የሚፈጠረው የሙቀት መጠን ፀሐይ በከፍተኛ የሙቀት ሰዓት ከምታሰማው ግለት ጋር ሲነጻጸር በእጅጉ ይበልጣል። እዚህ የተነሳ በሚከሰት አልትራቫዮሌት ጨረር የቆዳ መቃጠል ሊያጋጥም ይችላል። የሚሳኤሉ ስብርባሪን በሚወድቅበት ቦታ የአካል ጉዳት ወይም ሞት ሊከሰት ይችላል። ሚሳኤሉ ሲተኮስ ማየትም የአይን ብርሃንን ያሳጣል። ሲተኮስ የሚሰማው ንዝረት እንደየርቀቱ ሰዎችን እንደ ኳስ እስከ ማንጠር፣ ህንፃዎችን እስከ ማውደምና እድለኛ ያልሆኑ ሰዎችን እስከ መግደል ሊደርስ ይችላል። የአሜሪካ የበሽታዎች መቆጣጠሪያ ማዕከል ሲዲሲ እንደሚገልጸው እንዲህ አይነቱ ፍንዳታ ቢከሰት ሰዎች በህንፃ የምድር ክፍል ወይም በቤዝመንት ውስጥ ወይም በመጠለያ ውስጥ ከሆኑ ወደ ውጪ እንዲወጡ አይመከሩም። ፊታቸውን ወደ መሬት አድርገው በደረታቸው እንዲተኙ እጃቸውን ከሰውነታቸው ስር እንዲያደርጉና አይናቸውን ጨፍነው ባሉበት እንዲቆዩ ይመክራል። ይህን ሲያደርጉ የንዝረት ሞገዶችና ከፍተኛ ሙቀት ሳይጎዳቸው ሊያልፍ ይችላል። ይህ ከፍተኛ ሙቀት በሰዎች የልብ ምት ላይ ተጽዕኖ በማሳደርና የመተንፈሻ ሥርዓትን በማዛባት የመግደል አቅም ይኖረዋል። ከዚህ በተጨማሪም በጨረራ መመረዝ እና የቆዳ ቃጠሎ ብሎም ካንሰር ሊያጋጥም ስለሚችል ጥንቃቄ ማድረጉ አይከፋም። በመሆኑም ከፍንዳታው ርቀት ላይ መሆን የጉዳቱን መጠን ይቀንሰው ይሆናል እንጂ ፈጽሞ አያስቀረውም። በጨረራ ምክንያት የምንበላው ምግብ ወይም የምንጠጣው መጠጥ በቀላሉ ሊመረዝም ይችላል። ከጦር መሳሪያው አደገኛነት የተነሳ ጉዳት የደረሰባቸው ሰዎች የአስቸኳይ ጊዜ እርዳታ እንዳያገኙም ሊያደርግ ይችላል። አንድ የኒውክለር ቦምብ በኒው ዮርክ ከተማ ቢፈነዳ በትንሹ 5830 ሰዎችን በቅጽበት ለህልፈት ይዳርጋል። 1000 ኪሎ ቶን ኒውክለር ቦምብ በ7 ማይል ወይም 11.27 ኪሎ ሜትር መጠነ ዙሪያ ውስጥ የሚገኙ ሰዎችን በቃጠሎ እንዲሞቱ ያደርጋል። በ53 ማይል ወይም 85.3 ኪሎ ሜትር ርቀት ፍንዳታውን ያዩ ሰዎችም አይነስውር ይሆናሉ። ትልልቅ ከተሞች ዳርቻ የሚገኙ ሰዎች ከፍንዳታው ቢያመልጡ እንኳ ወደ ከባቢ አየር በሚለቀቀው ጭስ የመታፈን ወይም የመመረዝ ችግር ሊገጥማቸው ይችላል። የኦዞን ንጣፍ ስለሚሳሳ ወይም ስለሚሸነቆር የምድር ዋልታ በመሞቅ በረዶች እንዲቀልጡና የባህር ዳርቻዎች አካባቢ የውሃ መጥለቅለቅ እንዲከሰት ምክንያት ይሆናል። ሩሲያ አህጉር አቋራጭ ባለስቲክ ሚሳይሎች ኢላማ ያደርጋሉ ተብሎ የሚጠበቀው በአሜሪካ የተለያዩ ግዛቶች የሚገኙ ወታደራዊ ማዕከላትን ነው። ማዕከላቱ የሚገኙባቸው ከተሞች ኢላማ የሚሆኑትም አንድም በሚሰጡት ወታደራዊ ትእዛዝ አሊያም በውስጧቸው በሚይዟቸው ወታደራዊ ባለሙያዎች የተነሳ ነው። ከዚህ በተጨማሪ ከሚሰነዘሩ ጥቃቶች ለማምለጥና በፍጥነት አገግሞ ጥቃት ለመሰንዘር የሚያስችሉ ትእዛዛትን የሚሰጡ ተቋማት የሚገኙባቸው መሆናቸው የጥቃት ኢላማ ያደርጋቸዋል። በዚህ የተነሳ በመቶዎች የሚቆጠሩ የተለያየ ሞዴል ያላቸው አህጉር አቋራጭ ባለስቲክ ሚሳይሎች በሰዓታት ውስጥ የአሜሪካ ልሳነ ምድር ላይ እንደ ዝናብ ጸብታ ሊርከፈከፉ ይችላሉ። አሜሪካ ተመታች ማለት ደግሞ ብሪታንያና ፈረንሳይ በአጋርነት ጥቃት ሊሰነዝሩ እንደሚችሉ ይገመታል። በዚህ የተነሳ ሀገራቱ የሩሲያ የጥቃት ኢላማ እንደሚሆኑ በእርግጠኝነት መገመት ይቻላል። ሩሲያ አስቀድማ ጥቃት መሰንዘሯ ሀገራቱ የመከላከልም ሆነ የበቀል እርምጃ እንዳይወስዱ ሊያደርጋቸው የሚችል ይሆናል ተብሎ ነው የሚጠበቀው። የጃፓኗ ሂሮሺማ ከተማ ላይ የተጣለው የኒውክለር ቦምብ አራት ነጥብ አራት ማይል ርቀት ላይ የሚገኙትን በሙሉ እንደደመሰሰ በታሪክ ተመዝግቧል። ፍንዳታው ከፍተኛ ሙቀት በማስከተሉ የነካው ሁሉ እንደ ፕላስቲክ እየቀለጠ አስፋልትንም ጭምር ተቀጣጣይ ፈሳሽ ወደ ማድረግ ቀይሮ ነበር። ለዚህ ነው የኒውክለር ጦርነት ቢጀመር የሰዎች የመኖር እድል ይመነምናል የሚባለው። ጦርነቱ ቢጀመር 63 በመቶ የሚሆነው የዓለማችን ሕዝብ ከሞት ጋር ፊትለፊት ይፋጠጣል። እድለኛ የሆነ ማህበረሰብ ከጥፋት ቢተርፍ እንኳ ቀውስ ማስተናገዱ አይቀርም። የጂኦ ፊዚካል ሪሰርች ጆርናል የ2006 ህትመት ላይ እንደሰፈረው የሳይንቲስቶች ቡድን በቢሆን ላይ ተመስርተው የተለያዩ የአየር ንብረት ለውጥ ሞዴሎችን ይፋ አድርገዋል። በሞዴሎቹ መሰረት የዓለም ሙቀት ከ446 እስከ 464 ዲግሪ ፋራናይት ውስጥ ለውጥ የሚያሳይ ሲሆን ችግሩ ደግሞ በሰሜን አሜሪካ ይጎላል። ጥፋቱ ሚሊዮኖችን ሊገድል፣ ቢሊዮኖችን ደግሞ ንጹህ መጠጥ ውሃና ምግብ ሊያሳጣ ይችላል። ከሟቾች ቁጥር ያልተናነሱ በሕይወት የሚተርፉ ሰዎችም የአካል ጉዳትና መጠለያ አልባ ሊሆኑ ይችላሉ። አሁን ጥያቄው በእርግጥ የኒውክለር ጦርነት ይጀመራሉ ወይ የሚለው ነው። ከተጀመረስ ከጉዳቱ ማን ያመልጣል? የዛሬውን በዚህ አበቃው። በቀጣይ በሌላ ዝግጅት እመለሳለሁ። ሰብስክራይብ ያደረጋችሁኝ ሰዎች አዳዲስ ቪዲዮዎች እንዲደርሷችሁ የደወል ምልክቷን መጫናችሁን እንዳትዘነጉ። መልካም ጊዜ ተመኝቻለሁ።